በአላህ ቃል የአላህን ተአምር እናገስ። ህክምና ማግኘት ሲፈልጉ ይህንን ሊንክ ይጫኑ። የራስ ምታትና የሲህር ልዩ ጥናታዊ ጽሑፍ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ፣ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን ጥናታዊ ጽሁፎችን፣ መጣጥፎችን ብሎም ደግሞ የተለያዩ የሚያስተምሩ ትምህርቶች እንግዲህ በቴሌግራም ቻነል ላይ ፖስት ያደረጉልናል። ኡመው እየተጠቀመበት እየተማረበት ይገኛል እና ዛሬ ደግሞ ወደ እናንተ ይዤላችሁ የቀረብኩት ሳምንት ከቀጠለው የራስ ምታትና የመተት የሲህርን እንግዲህ ልዩ ጥናታዊ ጽሁፍን ወደ እናንተ ይዤላችሁ እቀርብ ያለው ከአንድን ሁለትን ካልሰማችሁ ገብታችሁ በመስማት ክፍል ሶስትንም ዛሬ ወደ እናንተ አምጥቻለሁ። በመስማት በማድመጥ ብዙ ትምህርቶችን፣ ግንዛቤዎችን ትወስዱበት አላችሁ። ይሄ ትምህርት እጅግ በጣም ጠቃሚ፣ ሁላችንም ልንማርበት፣ ልንጠነቀቅበት፣ ልናውቀው የሚገባ ትምህርት ነው። ሼር ማድረጋችሁን አትርሱ። ለሌሎች እህት ወንድሞች፣ እናትና አባቶች በዚህ ነገር ለሚሰቃዩ እንዲደርስ የበኩሎትን ይወጡ ለማለት ወዳለሁኝ እስከ ፍጻሜው አብራችሁን እንድትቆዩ በትህትና በአክብሮትም እየጋበዝኩ አዳዲስ ቤተሰቦች ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችንኑ የሚለቀቁ ትምህርቶች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም አዳዲስ ቤተሰቦች ህክምና የምትፈልጉም እንዲሁ የቀልብ ዶክተር እያላችሁ ሰርች በማድረግ በመግባት ብዙ ትምህርቶችን ታገኛላችሁ። ህክምናዎችንም መከታተል ትችላላችሁ። አብሽሩ። ወደ ዛሬ ትምህርትም እናምራ። እስከ ፍጻሜው አብራችሁኝ ቆዩ። እወቁ፣ ሲህርን፣ መተትን ጥንቆላን አላህ ጠልቷል። የራስ ምታት እና ሲህር ልዩ ጥናታዊ ጽሁፍ ላይ የተመሰረተ አስተምህሮት። ይህ መጣጥፍ በቀልብ ዶክተር ስር እየተማሩ ካሉ የወደፊት ውስታዞች የሚሰጥ ትምህርት ላይ ተቀንጭቦ ተቆርጦ ለእናንተ ለኡማው ይጠቅም ዘንድ የተዘጋጀ በጥናታዊ ጽሁፍ መሰረት አስተምህሮት ላይ ተቀንጭቦ የቀረበ ነው ኢንሻ አላህ። ኡማው ሊያውቅ የሚገባውን በኡስታዞች ተመጥኖ ተስተካክሎ ቀረበ። በዶክተር ሂዝብላህ የተጻፈ ክፍል ሶስት እያንዳንዱን የራስ ምታት አይነቶችን እንመልከት። አንደኛ፣ የቴንሽን ራስ ምታት። ይህ አይነቱ የራስ ህመም በሀገራችን አጠራር እንደወረደ ስሙ የውጥረት ራስ ምታት ብንለው ማሳሳት አይሆንም። ይህ የውጥረት ራስ ምታት የራሱ ምልክቶች አሉት። ከነኝህም ውስጥ መካከል ህመሙ ሙሉ ራስ ላይ የሚሰማ ሲሆን አንዳች ነገር የተቀመጠብን ወይንም ክብድ የሚል አይነት ህመም አለው። ህመሙ መነሻው ወይንም የሚጀምረው ከአንገታችን ብሎም ከግንባራችን ሲሆን አንዳንዴ መሀል አናት ላይ ብሎም ትከሻ ላይ ህመሞች ሊኖሩ ይችላሉ። ይህ አይነቱ ራስምታት በአንዴ የሚመጣ ወይንም በአንዴ የሚፈጠር አይነት ሳይሆን ቀስ በቀስ የተነሱ ህመሞችን ተከትሎ የሚመጣ ነው። ሁለተኛ የክለስተር ራስምታት ክለስተርን እንደ ተቀጣጣይ ወይንም ፈንጂ አይነት ህመም መግለጹ ተገቢ ነው። ይህ አይነቱ ህመም ሲጀምር ራስን በጣም በማቃጠል ነው። ብሎም ደግሞ ውግት የሚያደርግ አይነት ህመም ሊኖረው ይችላል። ይህ ብዙውን ጊዜ የሚጀምረው ካይን ጀርባ ሲሆን፣ በአንድ ፊት በኩል ብዙ ጊዜ ህመሙ ይከተላል። ይህን አስከትሎ እብጠት፣ ቀይ መሆን፣ ብሎም የፊት ማቃጠል፣ ላብ ከዚህ ህመም ጋር ተስተካክሎ ሊመጣ ይችላል። በቀላሉ ይህ ህመም አንዳንዴ ሱስን የሚጠቀሙ እንደ ቡና ያሉ ሱሶችን በሚወስዱ ሰዎች ብሎም በትምህርት ጥናት ረጅም ጊዜ ፎከስ አድርገው የሚያሳልፉ አሊያም በኮምፒውተር ሞባይል ላይቶች ላይ ፎከስ የሚያደርጉ ሰዎች ላይ ይከሰታል። ይህ ህመም አስቀድመን ከገለጽናቸው ትውከት፣ ማሳከክ ብሎ ሌሎች ትኩሳትና የመሳሰሉት ጋር ሊመጣ ይችላል። እርስዎ ላይ ይህ ቢከሰት ምን ያደርጋሉ? በመጀመሪያ ብርሃን ካለባቸው ቦታዎች መራቅ አይኖቶትን መጨፈን የሚያሞትን አይን ብሎም ራስን በጨርቅ ቋጠር ለማድረግ ለጊዜው እረፍት ሊሰጥ ይችላል። በዚህ ሰዓት ላይ ቡናም ምንም ቢወስዱ ላይሰራ ይችላል። መድኃኒትም ቢወስዱ እንዲሁ ያለው አማራጭና እኛ የምንመክረው አስቀድመው እንቅልፍ መተኛት፣ በቀንም ቢሆን ከስራ ቦታው ወደ ቤት በማምራት እረፍት ማድረግ ያ እምቢ ካለ ደግሞ ወደ ዶክተሮ ወይንም ወደ ኡስታዞ ያምሮ። በቀልብ ዶክተር ስር ለሚማሩ የሩቂያ ዶክተሮች ብቻ የሚውል መረጃ ከዚህ ጽሁፍ ላይ ተቆርጦ፣ ትምህርቱ በቀልብ ዶክተር ስር ለሚማሩ የሩቅያ ዶክተሮች ብቻ ተሰጥቷል። ሶስተኛ የማይግሬን ራስ ምታት ይህ ጥልቅ የራስ ምታት ሲሆን ይህ ነው ሊሉት የማይችሉት አይነት የውስጠኛ ራስ ህመም ነው። ህመሙ ከአንድ ከሁለት እና ከሶስት ቀናት በላይ ተከታታይ ቀናት ሊቆይ ይችላል። ለምሳሌ ያክል ከላይ የጠቀስናቸውን የራስ ምታቶች ህመም ችለው ከእለት እስከ እለት እንቅስቃሴ ማድረግ ይችላሉ። የእለት እለት እንቅስቃሴ ማድረግ ይችላሉ። ይህ ግን በፍጹም ተሸክመው አንዳችን ተግባር ማድረግ አይችሉም። የቀን ተቀን ራስዎን ይገድቦታል፣ ስራዎትን ይገድቦታል። ብዙውን ጊዜ ሁሌ ማለት በሚቻል መልኩ አንድን የራስ አካል ከፍሎ ጥፍንግ አድርጎ ማሳመም ይጀምራል። ይህ በራሱ በክለስተር ላይ ያሉ አይነት ምልክቶችን ሊያመጣም ይችላል። ተጨማሪ አይነት ምልክቶች ብርሃናማ ነገሮችን ድንገት ማየት፣ ዚግዛግ የሚሰሩ ብርሃኖችን መመልከት፣ በዋ በከዋክብት የመሳሰሉ ነገሮችን በአይን ማየት እናም ጥቋቁር የሆኑ ነገሮች ሲንሳፈፉ ማየት ሊከሰት ይችላል። ይህ አይነት ደረጃ ላይ የሚደርሱ ከሆነ አፋጠኝ ወደ ሆስፒታል ሊሄዱ ይገባል። እዚያም ዓለማዊ ማስታገሻዎችን ከወሰዱ በኋላ በቀጣይነት የሲህር ምልክት ሊሆን ይችል ስለሚችል ወደ ኡስታዞ ያመራሉ። በቀልብ ዶክተር ስር ለሚማሩ የሩቂያ ዶክተሮች ብቻ የሚውል መረጃ ከዚህ ጽሁፍ ላይ ተቋርጧል። ትምህርቱ በቀልብ ዶክተር ስር ለሚማሩ የሩቂያ ዶክተሮች ብቻም ተሰጥቷል። ይህ ትምህርት ሌሎችም የራስ ምታት አይነቶችን የያዘ ሲሆን ክፍል አራቱን ደግሞ ሳምንት የማቀርብላችሁ ይሆናል። ስለተከታተላችሁኝም ከልብ አመሰግናለሁ። ሼር ላይ ኮሜንት ማድረጋችሁንም፣ ሰብስክራይብ ማድረጋችሁን አትርሱ። በድጋሚ ወሰላሙ አሌይኩም ወራህመቱላሂ ተዓላ ወበረካቱሁ። እንኳን ወደ ትክክለኛው የአፊያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይነ ናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው።